የጥፍር ባልተቤት የሆነን ሁሉ ይላል። የጥፍር ባልተቤት ከሽሆናው ጥፍር የሚባለው በሁለት ተሰንጥቆ ያለ። ለምሳሌ የጋማ ከብቶች አሉ ፈረስ፣ አህያ እነኚህ፣ በቅሎች ድፍን ነው ሽሆናቸው። ፍየል፣ በግ፣ የቀን ከብት፣ ግመል እነኚህ ደግሞ ስንጥቅ ነው እግራቸው። እግራቸው ስንጥቅ ነው።

ሽሆናቸው የተሰነጠቁትን እነኚህ ዚ ዙፉር አይባሉም። ዚ ዙፉር የሚባለው ለምሳሌ የሜዳ አህያ ሐላል ነው። የሜዳ አህያ ሐላል ነው፣ ግን ድፍን ነው ሽሆናው ፈረስ ሐላል ነው

የሜዳ አህያ ዜብራ የሚባለው ይበላል። ይህ በጣም የሚያምር ስጋ አላቸው። አዎ አንደኛ ሃርቢቮራስ የሚባሉት የሚግጡ ናቸው። እነኚ ምናቸው ነው እንትና አውሬ አይደሉ። እነኚ እንስሳት ማለት ነው። ለዚህ የኢትዮጵያ ሙስሊሞች ባህል በሌሎች ባህል ተጽዕኖ ስር ስለሆነ በሌሎች ባህል ተጽዕኖ ስር ስለሆነ እነኚህ አይሁዳውያን ይሄ እርም የተደረገባቸው ቢበግይህም ነው የሚለው አላህ ድንበር በማለፋቸው ነው። ስለዚህ የሜዳ አህያን የበላ ሰው ወንጀል አለበት፣ ፈረስን የተመገበ ሰው ወንጀል አለበት። እነሱ ጋር ከዛ በኋላ እነሱ በወንጀላቸው እርም የተደረገባቸውን ነገር እኛ ላይ አምጥተው ጭነውብናል። አሁን ክርስቲያኖች ዘንድ ፈረስ ይበላል ስትላቸው ይደነግጣሉ። የሜዳ አህያ ይበላል ስትላቸው ይደነግጣሉ ግመልም ስትላቸው ይደነግጣሉ። ኩስ የምትለቅመውን ዶሮ ስትላቸው ግን፣ ስለዚህ አላህ ምርጥ ምርጡን ፈቅዶልናል ለኛ ነው። ስለዚህ ተጽዕኖ ስላለብን ነው፣ አላህ የፈቀደልን ነገር እንትን ነው። ስለዚህ ዙፉር ብሎ የሚሉት ሽሆን ያልተሰነጠቀ የሆነውን ነው። ያልተሰነጠቀ የሆነውን ዙፉር ይሉታል። ጥፍር አለ አይደል? ይሄ ጥፍራችን አለ አልተሰነጠቀ። ስለዚህ ያንን

ምንን እርማ አደረግንባቸው? ሐረምና ዓለይሂም በእነሱ ላይ እርማ ደረግን። ሹሑመሁማ ይላል ሞራ ማለት ነው። ሞራ ማለት ብዙ ጊዜ በጋርዳችሁ ከሆነ ወይ ፍየልም የሆድ ዕቃው የሚታቀፍበት እዛ አካባቢ አለ። በተለይ ሲሰባ ሞራ አለ እዛ ላይ የሚቀልጥ ሞራ ማለት ነው። ሻማ ሳሙና ምናምን የሚሰራበት ያ ይበላል፣ ጥቅምም አለው። አላህ ከነገረን እኛ እጅ ነው ምን ሰጠው። ይበላል እና ሽሑመሁማ፣ ሞራቸውን እርማ ደረግንባቸው። ኢላ ማሐመለት ዙሁሩሁማ የነኝ እንስሳት ጀርባዎቻቸው ማለት ነው። ስፓይናል ኮርድ ጀርባዎቻቸው የተሸከሙት ሞራ ሲቀር፣ አውል ሐዋያ አምዓ ማለት ነው። ሐዋያ አምዓ አንጀቶች ማለት ነው። አንጀት ውስጥም አለን ቀጭና አንጀት፣ ወፍራም አንጀት እዛ ውስጥ ሞራአል። ይህንን ሴቶቹ በደንብ ያውቁታል፣ ዱለት ሲሰሩ። አው መክተለጠ ቢዐዝሚን፣ ወይ ደሞ ከአጥንት ጋር የተደባለቀ አጥንትን ተጠግቶ እንትን ያለ ያንን ፈልቅቆ ለማውጣት በጣም ችግር ነው። እና ዛሊከ ጀዘይናሁም ይላል፣ ይህን የመነዳናቸው ቢበግይሂም ድንበር በማለፋቸው ነው። ዛሊከ ጀንዘይናው ምናለት? ቢበግይሂም ድንበር በማለፋቸው ነው። ወይና ለሳድኩን እኛ በምንለው ነገር እውነተኞች ነን ይላል። እ ለእኛ አሁን ሀላል የሆነ ምንድን ነው ሲባል፣ አያችሁ ሀላል የሆነ በግ፣ ፍየል። ለዚህ ከበራሪ ወፎችም ከሜዳ አህያም ከፈረስም እርም የተደረገብን ነገር የተቆጠረ ነው። የተቆጠረ ምንድን ነው? አሳማ ከርከሮ የሞተ እንስሳ ደም ማለት ነው አንዳንድ ሰዎች ደም ጠብሰው ይበላሉ ያአ ሀኪም ቤት ሄደህ በሽታ ቢይዝህ ኤች አይ ቪ ምን እንደሚሰጠው ደም ወባ ደም ታይፎይድ ደም ላኢላሃ ኢለላህ ኒሞኒያ ደም በሽታ በሙሉ ማለት ነው። ምልክቱ ምንድነው? ደም ውስጥ ነው የሚገኘው። ይሄ ሁሉ ኮተት መብላት አያችሁ፣ ራስን ራስን ማሳመም ነው። እሺ፣ እንሰሳትስ ቢበሉት ሲባል ያ አኺ የሞተ እንሰሳ እንትኖች አውሬዎች ይበሉታል፣ አይደል? አዎ፣ የሞተ እንሰሳ የጠነባ እኛ ስናሸተው ብቻ በጉንፋን ልንሞት እንደርሳለን። የሰው ልጅ ጉንፋን ጎሪላን ቢይዘው ይገለዋል። የሰው ልጅ የሚቋቋመው ጉንፋን ጎሪላን ቢይዘው ይገለዋል። አንተ ይዞህ አስራ አምስት ቀን የሚያስተኛህ ከነ ራስ ምታቱ ከነንፍጡ ከነ ምናምኑ ከነ መንቀጥቀጡ ከነ ምኑ እንደዛ የሚያሰቃይ ጉንፋን ጅቡ ደግሞ አፍንጫውን ውስጡ አስገብቶ እየደላው ይበላዋል። ነብር ወዲያው መብላት አይመቸውም። ዛፍ ላይ ሰቅሎት ሲሸት ማለት ነው። ያኔ ነው ደስ የሚለው መብላት። በቃ ይሄ አላህ ለነሱ የሰጠው ነው። ጥንብ ካለ ጥንብ አንሳ ሊኖር ይገባል። አለበለዚያ ምድር ትሸታለች። ለኛ አልተፈቀደም። ለነሱ ደግሞ ከነ ችሎታው አላህ ሰጥቷቸዋል። አጣፍጡ ፈኢን ከዘቡከ ያስተባበሉህ እንደሆነ አምጡ። እስቲ ፈኢን ከዘቡከ ያስተባበሉህ እንደሆነ አምጡ ማስረጃችሁን። ይሄ እርም የተደረገው በእናንተ ወንጀል ነው። ኩሉ ጣዓሚ ካነ ሒለን ሊበኒ እስራኢለ ኢላ ማ ሐረመ እስራኢሉ ዐላ ነፍሲሂ እንደ ተባረ። ፈኢን ከዘቡከ ያስተባበሉ እንደሆነ ፈቁል፣ ብለህ በል ረቡኩም ዙ ረሕመትን፣ ጌታችሁ የእዝነት ባለቤት ነው ራመት ዋሲዐቲን የሰፊ እዝነት ባልተቤት ነው ብለህበል ወላ ዩረዱ ባእሱሁ ቅጣቱም አይመለስም፣ አኒል ቀውሚል ሙጅሪሚን ወንጀለኛ ከሆኑ ህዝቦች ያላ ቅጣት አይመለስም። ሰየቁሉ ለዚነ አሽረኩ እነኛ በአላ ላይ ጣዖታትን ያጋሩ ሰዎች ይላሉ፣ ለውሻ አላሁ አላ እኮ እንዳና አጋራ ቢፈልግ ኖሮ ማሽረክና እኛም ባህላ አጋራን ነበረ አገሩ የሱ አይደለም፣ ምድሩ የሱ አይደለም። እኛም አጋራታችን እያጋራን እ ሽርክ እየሰራን አንተ እንደምትለው ጣዖታትን እያመለክን መብላት መጠጣታችን በሰላም መኖራችን እሱ ከኛ ስራችንን ለመውደዱ ምልክት ነው። እሱ ቢፈቅድ ኖሮ አናጋራም ነበረ። እኛም ወላ አባኡና አባቶቻችንም እንደዚሁ ወላ حرمنا من شيء ምንንም ነገር እርም አናደርግም ነበረ እሱ ባይፈቅድ ይላሉ። ከዛሊከ ልክ እንደዚሁ ከዘበ ለዚነ ሚን ቀብሊሂም ከነርሱ በፊት የነበሩ ሰዎችም እንዲሁ አስተባብለዋል ሓታ ዛቁ ባእሰና እይ ዓዛበና የእኛን ቅጣት እስከቀመሱበት ጊዜ ድረስ። ቁል ብለህ በላቸው ሀል ዕንደኩም ሚን ዕልሚን እውቀት አለ እናንተ ዘንድ? ፈቱኽሪጁሁ ለና ከዛ እውቀት እናንተ የምታወጡልን አውጥታችሁ የምታነቡልን